የምሥራቅ ካናዳ ሪፖርት። የምሥራቅ ካናዳ ሀገረ ስብከት ብፁዕ አቡነ ዲሜጥሮስ አባታዊ መመሪያ ሰጪነት ተገቢውን ሐዋርያዊ ተልእኮ ለአብያተ ክርስቲያናት በቅንነት በትጋት እያበረከተ የሚገኝ ፍጹም ሰላምና ፍቅር የሰፈነበት አገረ ስብከት በመሆኑ በአርአያነት የሚጠቀስ ባለበጎ ራእይ እንደሆነ ለዚህ ታላቅ መንፈሳዊ ጉባኤ መግለጽ እንወዳለን ይላል አገረ ስብከቱ። በምሥራቅ ካናዳ ሀገረ ስብከት ሥር የሚገኙ 18 አብያተ ክርስቲያናት ሲሆኑ አስራ ሁለቱ የራሳቸው ህንጻ ቤተ ክርስቲያን ያላቸው፣ ሁለቱ ከአያት አብያተ ክርስቲያናት ጋር በክራይ የሚገለገሉ ናቸው። ቃለ አዋዲን አስመልክቶ በ2016 ዓመተ ምሕረት በቅዱስ ሲኖዶስ መልአተ ጉባኤ ጸድቆ በአማርኛና በእንግሊዘኛ ቋንቋ ተተርግሞ የወጣው ቃለ አዋዲ እስከ አሁን በስራ ላይ ያልዋለ ስለሆነ ቅዱስ ሲኖዶስ በቅዱስነታቸው ፍርማና የመሸኛ ደብዳቤ ለየአህጉረ ስብከቱ ተላልፎ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የስምሪት ልኡካን ተመድበውልን ቃለ አዋዲውን በምእመናን ልቡና ማስረጽ የሚቻልበት መርሃ ግብር ቢያዝልን መልካም ነው በማለት በታላቅ ትሕትና ለመጠየቅ እንወዳለን። ይህ ካልሆነ ግን አብያተ ክርስቲያናትን በአንድነት አስተባብሮ ለመምራት የሚቻል አይሆንም። ሁሉም እያንዳንዱ የየራሱ መተዳደሪያ ደንብ ያለው እንደመሆኑ አንዱ የአጥቢያ ቤተ ክርስቲያን መተዳደሪያ ደንብ ከሌላው መተዳደሪያ ደንብ ጋር አንድነት ስለሌለው ከላይ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የሚተላለፈልን መመሪያ በትክክል ተፈጻሚ ለማድረግ እየተቸገርን እንገኛለን። እንዲሁም ከአስር አንድ የሆነውን ፐርሰንትንም ሆነ ሌላውን እቅዶቻችንን ለመተግበር እየተቸገርን እንገኛለን። ስብከተ ወንጌልን በተመለከተ በሀገረ ስብከታችን ስር ለሚገኙ አጥቢያ አብያተ ክርስቲያናት በአብዛኛው ማለት ይቻላል ሥርዓተ ማህሌትን ከስብከተ ወንጌል ጋር አጣምረው የያዙና በቲኦሎጂ ትምህርት ከፍተኛ ደረጃ የተመረቁ መምህራን ስላሉን ማህበረ ምእመናንን በየእድሜ ደረጃቸው ሊያውቁት የሚገባቸውን ትምህርተ ወንጌል በትጋት እየሰጡልን ስለሆነ የስብከተ ወንጌል ስርጭቱ በተሟላ ሁኔታ እየተካሄደ ይገኛል። በተለይም ወጣቶችን በተመለከተ በካናዳ ምድር ተወልደው በማደግ ላይ ያሉ ወጣቶች በየአጥቢያ ቤተ ክርስቲያናቸው እንዲሰባሰቡ በማድረግ አፋቸውን በፈቱበት የእንግሊዝኛ ቋንቋ በሰንበት ትምህርት ቤት እየተማሩ እንዲያድጉ ሀገረ ስብከቱ ሁኔታዎችን በማመቻቸት መርሃ ግብሩን ዘርግቶ በአመርቂ ሁኔታ እያከናወነ የሚገኝ ሲሆን፣ ከወንዶቹ ወጣቶች መካከል ፍላጎት ያላቸውንና ድምጻቸው ለዋሬዳዊ ዜማ ተስማሚ ነው ተብሎ የታመነባቸውን ልጆች በመለየት የግብረ ድቁና ትምህርት እንዲማሩ በተደረገው ጥረት ብዙ ወጣቶች ተምረው የድቁና ማዕረግ ተሰጥቷቸው ቤተ ክርስቲያናቸውን እያገለገሉ ይገኛሉ። በምስራቅ ካናዳ ሀገረ ስብከት ስር የሚገኙ አጥቢያ አብያተ ክርስቲያናት በሚመለከት የተሰሩ ሐዋርያዊ ተልእኮች። አንደኛ በኩቤክ ክፍለ ሀገር በሞንቶሪያል ከተማ የደብረሰ መድኃኒት መድኃኔ ዓለም ቤተ ክርስቲያን ምእመናን ከእለት ወደ እለት ቁጥራቸው እየበዛ እድገት በማሳየታቸው ምክንያት ይገለገሉበት የነበረው ቤተ ክርስቲያን ስለጠበባቸው በማህበረ ካህናት እና በምእመናን ብርቱ ጥረትና ትብብር ቁጥራቸውን የሚመጥን ቤተ ክርስቲያን ገዝተው በብፁዕ አቡነ ዲሜጥሮስ በአዲሱ ቤተ መቅደስ ቡራኬው ተከናውኖ ታቦተ ሕጉ ገብቶ አገልግሎት እየሰጠ ይገኛል። ሁለተኛ በኖቫ ስኮቺያ ክፍለ ሀገር በሃሊፋክስ ከተማ የሚገኘው የደብረሰላም ቅዱስ ገብርኤል ቤተ ክርስቲያን የሚገኙ ምእመናንም የሚገለገሉበት ቤተክርስቲያን ስለጠበባቸው ሌላ ሰፊ ቤተክርስቲያን ለመስራት ቦታውን ገዝተው አሁንም በብፁዕ አቡነ ዲሜጥሮስ የመሠረት ድንጋይ ተጥሎ የህንፃው ግንባታ ዝግጅት እየተካሄደ ይገኛል። ሶስተኛ በዊድዘር ከተማ ኦንታሪዮ ክፍለ ከተማ የሚገኙ ምዕመናን በቅዱስ ሚካኤል ቤተክርስቲያን እንዲከፈትላቸው ለሀገረ ስብከቱ ባቀረቡት ጥያቄ መሰረት አገልጋይ ካህን ተመድቦላቸው በሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ታቦተ ህጉ ተባርኮ የተከፈተ ሲሆን ቤተ ክርስቲያኑ ደብረ ምረት ቅዱስ ሚካኤል ቤተ ክርስቲያን ተብሎ ተሰይሞ አገልግሎት እየሰጠ ይገኛል። አራተኛ እንደዚሁ በኦንታሪዮ ክፍለ ሀገር በሚሲሳውጋ ከተማ የሚገኙ ምእመናን የቅዱስ ሚካኤል ቤተ ክርስቲያን እንዲከፈትላቸው ለሀገረ ስብከቱ ባቀረቡት ጥያቄ መሰረት አገልጋይ ካህን ተመድቦላቸው በአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ታቦተ ሕጉ ተባርኮ የተከፈተ ሲሆን ቤተ ክርስቲያኑ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን ተብሎ ተሰይሞ አገልግሎት እየሰጠ ይገኛል። ምግባረ ሰናይን በተመለከተ አገረ ስብከቱ በቅድስት አገር ኢትዮጵያ በሰው ሰራሽ በተፈጥሮ ችግር ምክንያት ለተጎዱ ወገኖቻችን የተደረጉ አስተዋጽኦ አስመልክቶ አንደኛ በተለያዩ ቦታዎች ከቤት ንብረታቸውና ከቀያቸው ለተፈናቀሉ ወገኖች መርጃ ሰላሳ ስድስት ሺህ የካናዳ ዶላር። ሁለተኛ እንዲሁም አዲስ ጥገና ለሚያስፈልጋቸው አብያተ ክርስቲያናት መርጃ አንድ ሚሊዮን የኢትዮጵያ ብር። ሶስተኛ ለመቅዶኒያ አረጋውያንና አቅመ ደካሞች መርጃ አርባ ሺህ የካናዳ ዶላርና አንድ ሚሊዮን 466,743.72 የኢትዮጵያ ብር አራተኛ፣ በጋሞ ዞን የመሬት መንሸራተት አደጋ የእርዳታ ድጋፍ 5000 የካናዳ ዶላር ለሚመለከታቸው ክፍል ገቢ ሆኖላቸዋል። በሀገረ ስብከቱ በበጀት አመቱ ካቀድናቸው ዋና ዋና እቅዶች፣ አንደኛ ምሥራቅ ካናዳ ሀገረ ስብከት አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከቅዱስ ሲኖዶሱ በውጪ ለሚገኙ አብያተ ክርስቲያናት በሚመጣልን ቃለ ዓዋዲ መሰረት የሰበካ መንፈሳዊ ጉባኤ አስተዳደር ለማቋቋምና ለማጠናከር አቅደን የነበርን ሲሆን፣ መተዳደሪያ ደንቡ በሸኝ ደብዳቤ ያልተላከልን በመሆኑ እየተጠባበቅን እንገኛለን። እንደደረሰን በ2018 መርሃ ግብር ውስጥ ተፈጻሚ ለማድረግ አቅደናል። ሁለተኛ፣ በውጭው ዓለም ተወልዶ ያደጉ ወጣቶች በስርዓት አምልኮ እንዲሳተፉ በማሰብ የእንግሊዝኛ ቅዳሴ እሁድ እሁድ ለማካሄድ ይቻል ዘንድ የራሳቸው ቤተ መቅደስ እንዲኖራቸው በታቀደው መሰረት በሚቀጥለው ዓመት ተግባራዊ እናደርጋለን ብለን እቅዳችን ውስጥ አካትነዋል። ሶስተኛ የስብከተ ወንጌል አገልግሎት ለቤተክርስቲያናችን መሰረታዊ ተልእኮ ስለሆነ በየአጥቢያ ቤተ ክርስቲያናት ያሉትን ካህናትና ዲያቆናት ለወደፊት በበለጠና በተሟላ ሁኔታ ለምእመናን መንፈሳዊ ትምህርት እንዲሰጡ ለማድረግ ያለን ከሀገር ቤትም ሆነ በውጭ የሚገኙ የሥነ መለኮት መምህራንን በመጋበዝ የስርዓት ቤተ ክርስቲያንን የሥነ መለኮት የሚገኙ የሥነ መለኮት የስብከት ዘዴ ትምህርትና ስልጠና እየተካሄደ ሲሆን፣ ይህንን በተጠናከረ ሁኔታ እንዲቀጥል በእቅዳችን ውስጥ አካተን እንገኛለን። የመጨረሻዋ በተፈጥሮ በሰው ሰራሽ አደጋ ውስጥ የሚገኙ ኢትዮጵያውያን ወገኖቻችንን የምናደርገው እርዳታ በሀገረ ስብከታችን የመግባረ ሰናይ ክፍል በኩል እየተሰበሰበ በሀገረ ስብከቱ አካውንት እየገባ ለሚመለከታቸው አካላት እርዳታው እንዲቀጥል አድርገናል። በዚህ በ2017 ዓ ምት አምስት ሺህ የካናዳ ዶላር በረከት አቅርበናል። ይህም ደረሰኙ በብፁዕ አባታችን በአቡነ ድሜጥሮስ እንዲሰጥልን በትሕትና እንጠይቃለን። ወስብሐት ለእግዚአብሔር።